በመላው ዓለም ተበትነው መሰብሰብ የአገር የሚሉት መጠጊያ አልባ ሆነው አያሌ የግፍና የመከራን ጽዋ የሚጎነጩት እስራኤላውያን ዘመን መጣና እንደገና የእኛ የሚሏት አገር ዳግም ስትወለድ አንድ ሰውም በዛው ዘመን ይህችን ዓለም ተቀላቀለ። ይኸው ነጻነት ያዋለደው በነጻነት ምድር የተፈጠረው ወጣት በሀገሩ ወርድና ስፋት እየተመላለሰ የዩኒቨርሲቲ ተማሪ አንድ የተፋላሚ ወታደር፣ ሌላም ጊዜ የተዋጣለት የአሜሪካ ዲፕሎማት እየሆነላትም አገልግሏታል። ይሄ ወጣት አደግ ጎለመስኩም መስኩም የዕድሜ ባለጠጋ ሆንኩም እስከሚልበት ዘመኑ ድረስ ሀገረ እስራኤልን ሲያገለግል ከእስራኤሉ የሀገረ መንግስትነት እድሜም አንድ ሦስተኛውን ያህል የመራትም ሰው ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁም እኚህ ሰው የዛሬው ጉዳያችን ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ ተለኩሶ ዓለምን ወዴት ሊወስዳት ነው እየተባለ የሚሰጋለትን ጦርነትንም እየመሩ ሰውየው ኔታንያሁ በዕድሜያቸው በእስራኤል ሕልውና እንቅፋት የሚሆንን የቱንም መሰናክል ልነቅልና መንገዷን ላደላድል የተፈጠርኩ ነኝ ብለው ነውና የሚያምኑት በአስቸጋሪው የፖለቲካ ቀለበት በሚትጎለጎል እሳት ውስጥ ስም እያለፉ ዛሬ ላይ ደርሰዋል። በመሪነት ስምና ማዕረጋቸው ቤንያሚን ኔታናሁ፣ በወዳጅ የቁልምጫ ስም ደግሞ ቢቢ መታወቂያቸው ነው። ሦስት ደርዘን ዓመታትን በተሻገረው የአገረ እስራኤል የፖለቲካ መንገድ እየተዋጉ እያዋጉ ዛሬን የደረሱት እኚህ ሰው የዛሬው አቋምና መንገዳቸው ጅምር ከአባታቸው የወረሱት ነው ይባልላቸዋል የታሪክ ተመራማሪና መምህሩ አባታቸው ሁልጊዜም በጆሮዋቸው እያንቆረቆሩ የሞላቸው እኛ እስራኤላውያን በማይወዱን ሰዎች የተከበብን ከክንዳችን እና ከኀይላችን በቀር መድህን የሌለን ነው የሚል መልእክት ነው በዚህ ቅኝት ያደጉት ኔታንያሁ ለእስራኤል ያላቸው ፍቅር የጠነነ ነውና ያኔ በለጋ ዕድሜያቸው በሀገረ አሜሪካ የዩኒቨርሲቲ ተማሪ ሲያሉ እስራኤል ተወረረች በተባለ ጊዜ እስክርቢቶና የትምህርት መጽሐፎቻቸውን ወዲያ ጣጥለው እምቢ ለእስራኤል ብለው ጠብመንጃ ያነገቱና ጦሩን የተቀላቀሉም አርበኛ ናቸው። እኚህ የዛሬው የመካከለኛው ምስራቅ ርዕሰ ጉዳይ ሆነው በየብዙሃን መገናኛው ስማቸው ሳይነሳ የማይውል የማያድረው ሰው ሁሉ ነገራቸው ከእስራኤል ፖለቲካዊ አካሄድ መውደቅ መነሳት ጋርም የተጋመደ ነው። እስራኤል በሰላሙ ላይ የምታድረው የምታድረውና ሀገረ መንግስትነቷም ጸንተው የሚቆመው ከወደረኞቿ በላይ ፈርጥማ በመገኘት ነው የሚለው አቋማቸው የጸና ነው፣ ከአባታቸው ልቦና የተቀዳ በኃይላችን ራሳችንን እናስከብራለን መርሃቸው ስለሆነ ከዓመታት በፊት የጀመረ ኢራንን የእስራኤል ጠላት ብለው መዝ ግበዋልና የሌት ተቀን ትጋታቸው ኢራን ጡንቻዋ እንዳይፈረጥም መስራት ነው። በእርግጥም ኢራንም እስራኤልን መጥፋት ያለበት ግልገል ሰይጣን ማለቷ ሳይዘነጋ በትጥቅና በአስፈላጊው ኃይል ሁሉ እያበቃች እስራኤልን በስጋት ውስጥ ውላ እንድታድር ያደረጉትን ኃይላት አስቀድማ የወገባቸውን ጅማት ፈታችና ስጋት እንዳይሆኑባት መንገዱን በእሾህ አጠረችባቸው። በኔታንያሁ የጦር ስልት ባለፉት ዓመታት ዛሬ ደግሞ የተረጂውን ክንዶች ሰባብረውና ክንፉን አድቅቀው በቃኝ ያላሉት ኔታንያሁ ረጂዋ ኢራን የኒውክለር ኃይል አትታጠቅም ሲሉ ይኸው ሰሞነኛው ጦርነት ተጀምሮ የምናየውና የምንሰማው እየሆነ ነው። ቤንያሚን ኔታንያሁ የሚለው ስም በዓለም ገጽ መልኩ ብዙ ነው። ገዳይ፣ ከባድ የጦር ወንጀለኛ ናቸው ብሎ የጦር ፍርድ ቤት የእያዝ ትዕዛዝ አውጥቶባቸው እሳቸው ደግሞ እስራኤልን ከስጋት የተጠበቀች አገር ለማድረግ ተጠርቻለሁና እሱን እፈጽም ዘንድ እተጋለሁ ሲሉ የአንበሳው መነሳት የተሰኘውን ግንባር እየመሩት ነው። እኚህ እስራኤል በተመሠረተችበት በዓመቱ ጥቅምት 21 1944 ከእናታቸው ሴጋልና አባታቸው ቤንዚዌል አብራክ የተከፈሉት ኔታንያሁ የቤተሰቡ ሁለተኛ ልጅ ናቸው። የታሪክ ተመራማሪው አባታቸው ዓለም ለምን ጸረ ሴማዊ ሆነ የሚ የሚለውን ማጥናት ነውና ስራቸው፣ ይህንኑ ሐሳባቸውን በልጆቻቸው ልብ ውስጥም ቀርጸዋልና የመጀመሪያው ልጃቸው ዮናታንም ቢሆን ለእናት እስራኤል ሕይወቱን እየገበረ ሰማዕቷ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእንዲህ መንገድ ተጉዘው የመጡ ናቸውና ዛሬም እስራኤል ዙሪያዋን በክንዳችን ቀጥረን መሐሏን ስጋት አልባ እናደርጋለን በሚል መርህ ከዲፕሎማሲ ይልቅ ሊያጠፉን የተማማሉ ያሉትን ሰብረን በኃይላችን እንከበራለን፣ በሚል መርሃቸው ስለ እስራኤል ይዋጋሉ፣ ስለ እስራኤል ይጋደላሉ። የዚህ መርሃቸው መጨረሻ ምን ይሆን የሚለውን ጊዜና የዚህ ጦርነት ፍጻሜ የሚነግረን ነው የሚሆነው።